በስም እየጠሩ አቡነ አብርሃም እንደዚህ እንደዚህ ክስ ልናደርግ ስንል ይህንን ነገር ክስ አቋርጠው ብናል ብሎ መናገሩ እንደኔ አግባብ አይመስለኝም። ወንድሜ እፎይ አቡነ አብርሃም ላይ የሰራው ያ ቪዲዮ አንደኛ አንሳው፣ ልክ አይደለም፣ አንደኛ አንሳው፣ ይነሳ የማስተባቢያ ይቅርታ ቪዲዮ የምትሰራበት መልካም ልክም ስላልሆነ ልደተቃል ለእኔ ላይቭ ምላሽ የሰጠው ነው። በእርግጠኝነት ልደተ ቃል የዛን ለታ ተደብቆ አላዳመጠኝም ማለት ነው፣ ስናምናለን። ጥያቄ መጠየቅ ነውር ነው ብለን የምናምን ሰዎች ስላልሆንን ማለት ነው። ተቃል ስለ እኔ መልካም ነገር የተናገርከውን ሰምቸዋለኝ፣ ብዙም አያስጨንቀኝም እሱ። ነገር ግን እህቶችን የተናገርካቸው ነገሮች በጣም በሚያሳዝን ሁኔታ ልቤን ሰብሮታል፣ አስከፍቶታል። ወደፊት መቀጠል ነው እንጂ በጣም በሚሊዮን የሚቆጠር በጣም በብዙ ሚሊዮን ለብዙ ሚሊዮን የሚቆጠሩ አማኞችን የሚመሩትን አባቶች በእንደዚህ አይነት ቪዲዮም ሆነ በእንደዚህ አይነት የላይቭ ንግግር መናገር እንደኔ እንደኔ ግን ልክ አይደለም፣ ልክ አይደለም። የተሰሩ በጣም በርካታ ብዙ ነገሮች ኖሩ ይችላሉ። ያሳለፋችሁት በጣም ብዙ መከራ ሊኖሩ ይችላል። ልክ ነው አሳለፋችሁ። ሌላኛው ደግሞ ኢትዮጵያ ውስጥ ያሉ ሰዎች ኢትዮጵያ ውስጥ ያሉ ወንድቦች ለምን አልተናገሩ ምናምን ነገር ብላችሁም ደግሞ አንዳንድ ሰዎች መከፋት አይኖሩባቸውም። ውጭ ያላችሁትም ሰዎች እኮ እህቶቻችንን ብትሆኑ ፊታችሁን ሸፍናችሁ ነው ቪዲዮ ሰራችሁት እንጂ ፊታችሁን ገልጣችሁ አይደለም የሰራችሁት። ኦኬ። ስለዚህ አንዳንድ ልናስባቸው የሚገቡትን ነገሮች ልታስቡ ይገባል። ለዛ ብዙ ብቻ እፎይስ ሁላችንም ማስመሳያዎች ነን በሚለው ልጠቅልለው ንግግሬ። ሁላችንም ማስመሳያዎች ነን የሚለው በዛ ልጠቅልለው ንግግሬ። ሰላም ውድ አድማጮቻችን፣ በመግቢያ ላይ እንደተመለከታችሁት ልደተ ቃል ለእኔ ላይቭ ምላሽ የሰጠው ነው። በእርግጠኝነት ልደተ ቃል ያን ለታ ተደብቆ አላዳመጠኝም ማለት ነው። ስላላዳመጠኝ ወይንም ደግሞ ተሸራርፎ የሰጡት መረጃዎችን ሰምቶ ሊሆን ይችላል። ለእኔ ምላሽ የሰጠው እኔ አባታችን አቡነ አብርሃምን ምን ብዬ ነው የተናገርኩት? ክስ እንዳንመሰርት እሳቸው አልፈቀዱልንም፣ ሰው ጠይቋቸው ለምን እንደከለከሉ ብዬ ነው ያልኩት። ይሄ ደግሞ አንድ ልጅ አባቱን የሚጠይቀውን ጥያቄ ነው የጠየኩት። እንኳን ምድራዊ አባታችንን ሰማያዊ አባታችንን እንድንጠይቀው ኑ ጠይቁኝ ብሎ ፈቃድ የሰጠን ነው ማለት ነው። መጠየቅ ብቻ አይደለም ኑ እንዋቀስ ይላለኛ አምላክ ማለት ነው። የሆነ ቦታ ላይ ቁጭ ብሎ የሚያስፈራራ እንዳት ጠይቁኝ ምንም እንትን እንዳትሉ የሚል አምላክ አይደለም፣ የምንከተለው እንኳን ምድራዊውን አባታችንን ሰማያዊ አባታችንን እንኳን እንጠይቃለን ማለት ነው፣ እንጠይቃለን። ይህንን እንድንጠይቀውም ደግሞ ራሱ ነው ፍቃዱን የሰጠን ማለት ነው። ልክ እንደ ሙስሊሞቹ እንዳትጠይቁ የሚል አስተምሮ እኛ ጋ የለም። ወይም ደግሞ ልክ እንደ ካቶሊኮቹ ፖፑ ኢንፋሌብል ነው ብለን አናምንም። ማንኛውም ፖፑ ራሱ ይሳሳታል ብለን እናምናለን። ወይ ጥያቄ መጠየቅ ነውር ነው ብለን የምናምን ሰዎች ስላልሆንን ማለት ነው። ስለዚህ አባታችንን ጠይቀናል። የጠየቅንበትን ምክንያት ደግሞ ምንድነው? እሱ ቋሚ ሲኖዶሱ እና የሊቃውንት ጉባኤ አባላት አማክረናቸው ነበረ። ምንድነው እሱ ያሉን፣ መረጃዎቻችሁን ሰብስቡና አምጡ። ክስ የሚያስፈልገውንም እንከሳለን፣ መግለጫ ለሚያስፈልገው መግለጫ እናወጣለን አሉን። ይህንን አደረግን። መረጃዎችን ሰበሰብን፣ ቪዲዮዎችን ሰበሰብን፣ በመጽሐፍት ደረጃ የተጻፉትን ሰበሰብን። ቁርአን ውስጥ ክርስትናን የሚያጥላሉ የሚያንቋሽሹትን አወጣን። በሀዲስ የተጠቀሱ ክርስትናን የሚሳደቡትን በሙሉ ሰበሰብን። እነኚህ ሁሉ ሰብስበን መረጃ ይዘን ሄድን። ስለዚህ አቡነ አብርሃም ይህንን ወደ ቋሚ ሲኖዶስና ወደ ሊቃውንት ጉባኤ ለማለፍ እሳቸው መፍቀድ ነበረባቸው። ስለዚህ አልፈቀዱልንም። እሳቸው ካልፈቀዱ ደግሞ ቋሚ ሲኖዶሱም ምንም መግለጫ ማውጣት አይችልም። ወደ ክስም እንዲሄድ ማድረግ አይችልም። ሊቃውንት ጉባኤ አባላትም ምላሽ መስጠት አይችሉም። ወደ ነሱ ስላልደረሰ፣ ወደ ነሱ መምጣት ስላልቻለ ማለት ነው። መግለጫ ይሰጣል ተብሎ እየተጠበቀ ነበር፣ ታውቁታላችሁ። ስለዚህ መግለጫ ሳይሰጥ ቀረ። ነገሮች ሁሉ በዛው ተቋጩ ማለት ነው። በዛው እንዲቀሩ ሆኑ። ነገር ግን ከጊዜ በኋላ ነገሮች ካለፉ በኋላ ማለትም ይሄን እኛ ተተከለከልነ በኋላ ማድረግ እንደማንችል ካደረጉም በኋላ ለራሳቸው ፈልገውት ይመስለኛል። አቡነ አብርሃም ደህንነቶች፣ ነገ ይመጣሉ፣ የህግ አካላቶች ይመጣሉ፣ መረጃዎቻችሁን ስጡን፣ ዶክመንታችሁን ስጡን ብለው ጠይቀውናል፣ ደውለውልን ነበረ። ስለዚህ እኛ ደግሞ መረጃውን አንሰጥም፣ በቃ ቁመነዋል፣ ትተነዋል ክሱን የሚል ምን ላይ ሰጥተናቸዋል። ስለዚህ እሳቸው በራሳቸው መንገድ ሄደው ክስ መክሰስ ይችላሉ፣ መረጃዎች መሰብሰብ ይችላሉ። እኛ የሰበሰብነው መረጃ ግን በቃ ትተነዋል። ምክንያቱም በመጀመሪያ ለምነናችሁ ነበረ፣ ፈቃደኛ አልሆናችሁም አሁን ተስፋ ከእንትን ካለ በኋላ ለራሳችሁ ስትሉ ደግሞ አጠይቁን የሚለውን አድርገናል። ለምን በመጀመሪያ እንደከለከሉ ጠይቋቸው ማለት ነው። ለምን እንደከለከሉ በመጀመሪያ ጠይቋቸው ብለን ነው ያልነው። ስለዚህ ይሄ ምንም ያስከፋ ነገር በሌላም የሚተረጎም አይደለም። በሁለተኛ ደረጃ ላይ ልደተ ቃል ስለ እኔ መልካም ነገር የተናገርከውን ሰምቸዋለኝ ብዙም አስጨንቀኝም እሱ። ነገር ግን እህቶችን የተናገርካቸው ነገሮች በጣም በሚያሳዝን ሁኔታ ልቤን ሰብሮታል፣ አስከፍቶታል። ለምን እንደሳክ ራሱ አልገባኝም ጅል በመሳቅ እራሱን ይደልል ይሆናል እንጂ፣ ልክ እንደ ጅል ለምን እንደሳቅ አልገባኝም። ምክንያቱም ቪዲዮ ተሸፍነው መስራታቸው እንደዚህ የሚያስቅህ ከሆነ አንተ አንድ ቪዲዮ ሰርተህ እኮ ስላሸማቀቁህ ያችን ቪዲዮ አጥፍታታል። ስለዚህ እስልምና ላይ መስራት እንዲህ ቀላል እንዳልሆነ ልትረዳው ይገባ ነበር ማለት ነው። እነሱ ጌም እየተጫወቱ አይደለም። ላይቭ ቪዲዮ የሚገቡት ወይም ቪዲዮ የሚሰሩት ቪዲዮ ሲሰሩ ስራ እየሰሩ ነው። እነኛን ሴቶች ለማሸማቀቅ በዚህ መጠን መሳቅህ፣ በዚህ መጠን ማናናቅህ፣ በዚህ መጠን አስመሳዮች ብለህ መናገርህ በጣም ያሳዝናል። እሺ፣ በጣም አዝኜብሃለሁኝ። ምክንያቱም ለክርስቶስ በዚህ መጠን ራሳቸው መስዋዕት ከፍለው ሙስሊም ቤት እየሰሩ ያውም ቢታወቁ ሊያስገድላቸው የሚችልን እንደዛ እየሰሩ ማላገጥህ በጣም ያሳዝናል ማለት ነው። በጣም ያሳዝናል። ስለዚህ ባታደርገው ጥሩ ነበረ። ቀጣይ ግን ከዚህ በላይ ልሄድብህ እችላለሁ ማለት ነው። በሴቶች ጉዳይ በእህቶቻችን ላይ ወይንም በእህቶቼ ላይ ከመጣህ ማለት ነው። እኔን እንደፈለገ መናገር ትችላለህ። ያ እህቶቻችንና አረብ ሀገር ያሉ አስመሳዮች ምናምን ብለህ ግን እነሱ ላይ እንድትናገር እድል አልሰጥም፣ አልፈቅድልህም። ኢትዮጵያ ውስጥ ሆነ ከፈራህ ሳውዲ ላይ ላሉትማ እንዴት ሊከብድ እንደሚችል መረዳት ሲኖርብህ፣ አይ እንደዚህ ያላችሁ ውጭ ያላችሁ ምናምን ብለህ እንድታላግጥ አይፈቅድልህም ማለት ነው። ሰው ጥንቃቄ አድርግ። ትላንትና ግን አንድ ከተነገረ፣ እፎይ ወንድማችን ትላንትና መጥቶ ነበረ። ብዙ ሀሳቦችን አጋርቶናል። የነበሩበትን ያሳለፉትን እያንዳንዱን ነገር እየነገረን ወይም እያጋራን ነበረ። ውጭ ጉድ። እግዚአብሔር እንኳ ረዳቸው። በመከራ ውስጥ ማለፍ የክርስቲያን አንደኛው እጣ ፈንታው ነው። ክርስቲያን የግዴታ በመከራ ውስጥ ያልፋል። ስለዚህ እፎይ እና ጳላውዲዮስ ማለት በእጅጉ እድለኞች የሆኑ ክርስቲያኖች ናቸው። በጣም እድለኞች ናቸው። በዚህ በጣም ኃጢአት በበዛበትና ስንፍና በበዛበት ዓለም እግዚአብሔር የሰማዕታትን መንገድ ያሳያቸው፣ እግዚአብሔር እንዳለ በዚህ ዘመን ማሳያ የሆኑ ወንድሞች ናቸው። መከራ መታ በመከራ ውስጥ ደግሞ እግዚአብሔር አሳለፋቸው፣ እስካሁን ነፍሳቸውን ጠብቆ አስቀመጣቸው። ስለዚህ ይህ ትልቅ ነገር ነው። ስለዚህም እግዚአብሔርን እናመሰግነዋለን። እና አሁንም ደግሞ ከዚህ በላይ እግዚአብሔር ጽናቱን፣ ብርታቱን፣ ጉልበቱን ሰጥቶ እንሰራዋለን እናደርገዋለን ብለው ያሰቡትን ነገር እንዲያደርጉት መልካም ምኞቴ ነው። እግዚአብሔር አምላክ አሁንም ባሉበት ቦታ ይጠብቃቸው። ነገር ግን እንደገና ፈተና ክርስቲያናዊ ነው። አንድ ሰው ሲፈተን ይጨበጨበለት ዘንድ አያስፈልግም። ባይዜ ስትፈተን ሁሉም በጸሎት ነው የሚያስበ እንጂ በቃ የሆነ አንድ ሰው ተፈተነ። አሁን አንድ ሰው በርትቶ ሲፈተን ሌላ ሰው የደከመን ሰው ብናገኝ ልንመጻደቅበት ምናምን ነገር አይገባም። ሰው ፈተና ከተፈተነ ክርስቲያኑን ውሰኝ ነው የሚባለው ጎበዝ። እግዚአብሔር የሐዋርያትን መንገድ ነው ያሳየው ማለት ነው። አሁን እፎይ የተፈተኑ በጣም ነው ደስ የሚለው። እንኳን እግዚአብሔር ረዳቸው፣ እንኳን ለዚህ ክብር አበቃቸው እግዚአብሔር። ለሃይማኖታቸው ተብሎ መሳደድን መገፋትን ያዩ ዘንድ እንኳን እግዚአብሔር ረዳቸው። ለእነሱ ይህ በጣም ትልቅ ድል። ስለዚህ ክርስቲያኑ እነሱን በጸሎት ከዚህ በላይ ልባቸው እንዲበረታ እንዲጸና ክርስቲያኑ እነሱን በጸሎት ነው ማሰብ ያለበት። ከውስጥም ከውጭም ፈተና ቢገጥማቸው ከውስጥም ከውጭም ፈተና ቢገጥማቸው እሰይ ነው ማለት ያለባቸው አሜን ብለው ነው መቀበል ያለባቸው እንጂ ለየትኛው ውስጣዊም ሆነ ውጫዊ ፈተና ኔጌቲቭ ሪስፖንስ መስጠት አይጠበቅባቸውም። ልናገር የፈለኩት ነገር ባጭሩ ምንድን ነው፣ ወንድማችን እፎይ ሁለት አካውንት ያለው ይመስለኛል። አንደኛው ወደ 200 ሺህ አንደኛው ወደ 700 ሺህ በእርግጠኝነት ይመስለኛል አለ። ትላንትና ላይቭ የገባበት አካውንት አለ። ብዙ ነገሮችን ተናግረዋል። ግን ስለ ብፁዕ አቡነ አብርሃም የተነገረው ንግግር፣ እንደኔ በእነሱ ቦታ አይደለሁም። እውነቱን ለመናገር በእነሱ ጫማ ውስጥ አይደለሁም። በእነሱ ጫማ ውስጥ አይደለሁም። እነሱ የደረሰባቸውን መከራ አልቀመስኩትም፣ አላገኘሁትም፣ በፍጹም አልደረሰብኝም። ስለዚህ እነሱ ቢናገሩ የትኛውንም ነገር ያምርባቸዋል። ምክንያቱም እነሱ በሞት ላይ ተረማምደዋል። እግዚአብሔር በሞት መካከል እንዲህ በሞት መካከል አሳልፏቸዋል። በጣም ኃይለኛ ነጎድጓድ በሆነ ሞት ውስጥ። ግን ደግሞ ምንም እንኳን ፈተና ቢገጥመን፣ ምንም እንኳን ከባድ ነገር ቢገጥመን፣ በስም እየጠሩ አቡነ አብርሃም እንደዚህ እንደዚህ ክስ ልናደርግ ስንል ይህንን ነገር ክስ አቋርጠውብናል ብሎ መናገሩ እንደኔ አግባብ አይመስለኝም። ይህ ለምንድን ነው? አባቶች ምንም ነገር ሲያደርጉ ያለ ምክንያት ያደርጋሉ ብዬ አላስብም። ያለ ምክንያት አንዳንድ ነገሮችን ያደርጋሉ። ምናልባት አቡነ ነፎ ያዩበት መንገድ ከደረሰባቸው መከራና ችግር አንፃር ሊሆን ይችላል። ከደረሰባቸው መከራ ችግር አንጻር መገፋት ሊሆን ይችላል። ኦፍኮርስ ስሜቱ እንደዛ ሊያናገር ይችላል። ዋቲፍ አቡነ አብርሃም አለመርክሰሳቸው ነገሩን አርግቦ ተስ ቢሆን በምን እናውቃለን ወደ ከፍተኛ የእርስ በርስ ግጭት ውስጥ እንዳንገባ አድርጎስ ቢሆን ሰከን እንዲባል አድርገውስ ቢሆን እንዳይፋፋም አድርገውስ ቢሆን አቡነ አብርሃም እንደዛ ማድረጋቸው ነገሩም እንዳይጋጋል በጣም ደግሞ ወደ ማንወጣው መፋፋም ውስጥ እንዳይገባስ ቢሆን ይህ አቡነ አብርሃም ይህን ነገር የተከላከሉት ማን ያውቃል። ምክንያቱም አቡነ አብርሃምን እስከማውቃቸው ድረስ በፊት ለፊት ቆሞ እኔን ገላችሁን ወደ ልጆች የምትሄዱት ብሎ የተናገሩ ናቸው። ይሰማል? አ ድምፅ የምናገረው ይሰማል? ልደት ቢ ከታች ያሉት ካልሆነ አንድ ሰው መሰለኝ አይሰማም ያልኩት። እፎይ የፈለግኩት ነገር ምንድን ነው? እኔ አሁን የሃይማኖት ህብረት ቀስ ታጋይ የሰጡትን መግለጫ እሱኛው መግለጫ ለእኔ ብዙም ሴንስ የማይሰጥ መግለጫ ነው። እሱ መግለጫ ልክ አይደለም፣ አድሏዊነት የበዛበት መግለጫ ነው። ያኛው የሃይማኖቶች ጉባኤ የሰጠው መግለጫ እሱኛውን አይደለም ማውራው ግን፣ ትንሽ የአቡነ አብርሃም ላይ ግን ትንሽ ትንሽ እርጋታ ያስፈልገዋል። እፎይ፣ በዚህ ልክ ሚዲያ ላይ ኤክስፖዝ ባያደረጉት ስህተት። ልክ አደለም፣ እንደኔ እንደኔ እንደ እንደኔ ምንም ቢሆን ራቅ አድርጎ ማሰብ የተሻለ ነው አቡነ አብርሃም የዛሬ ብዙ ዓመት የምናጋቸው ብዙ መከራን ያሳለፉ በብዙ ሰዓት ውስጥ የሄዱ ናቸው ያኔ ሲኖሮ ለሁለት የተከፈለ ሰዓት እንደ እሳቸው የተፈተነ ሰዋል በጣም ተፈትነዋል በጣም ሲያሻቸው የዛኛው ያረጓቸዋል ሲያሻቸው ወደዚኛው ያደረጋቸዋል ነብሰ ስጋቸው እስክትጨነቅ ድረስ እና ስለዚህ። እንደዚህ ዝም ብሎ የሚዋዥቅ አቋም ያላቸው አባት ናቸው። ይህ አላስብም አቡነ አብርሃም ስለዚህ፣ ወንድሞቼ እግዚአብሔር በብዙ ፈትኗቸዋል። እንኳን እግዚአብሔር አተረፋችሁ። እናንተው ማድረግ ያለባችሁ፣ እፎይ ማድረግ ያለባቸው ነገር ምንድን፣ እንኳን እግዚአብሔር ረዳችሁ፣ እንኳን ነብሳችሁ ተረፈች። ዝም ብላችሁ አገልግሎታችሁን አገልግሉ። የሚጠብቃችሁ አይተኛም። አባቶቻችን እንደዚህ ለበጎ ነው። በቃ ያዙት፣ ለበጎ ነው። በውስጣችሁ ያዙት። ከማንም ጋር ቂምና ቅራኔ ናት ያዙ። በቃ ለበጎ ነው አይከሰስም አሉ አረላ አቡነ አብርሃም ብለው ከሆኑ በቃ ለበጎ ነው ያዙት። እግዚአብሔር እናንተን ከማንም በላይ እጁን አሳርፎ እንደዚህ ማለት የጥይት ናዳ እየወረደባችሁ አንድም ጨረፍታ ሳይነካችሁ እግዚአብሔር በሕይወት አቆያችሁ አይደል? እንኳን እግዚአብሔር አቆያችሁ፣ እንኳን እግዚአብሔር እጠበቃችሁ። ከዚህ በላይም እግዚአብሔር ይጠብቃችሁ። ነገም የሚጠብቃችሁ መድኃኔዓለም። ከማንም ሰው ጋር ላአትጋቡ የሆነ ሰው ደገፈኝ፣ የሆነ ሰውም አልደገፈኝ፣ እሱ የእናንተ ጉዳይ አይደለም። የምትችሉትን ስሩ። የደገፋችሁ እሰየው፣ የተቃወማችሁን ካለ ለእናንተ በረከት ነው። የደገፋችሁ ካለ እግዚአብሔር የመረጠው የተቃወማችሁ ካለ ደግሞ ለእናንተ በረከት የሚያመጣ ነው። ሐዋርያው ጳውሎስ በወንድሞቹም ተተችቶ ያውቃል፣ ከውጭ ባሉትም ተገፍቶ ያውቃል። ቤትኛውም አማረውም ከየትኛውም ጋር ደግሞ ሐዋርያው ቅዱስ ጳውሎስ እንዲህ ስላልተደረገ እንዲ አላለም። ዝምብላችሁ ስራችሁን ስሩ። እግዚአብሔር አገልግሎታችሁን ባርኮት ወዶት ከሆነ ከዚህ በላይ ትበዛላችሁ፣ ከዚህ በላይ ትቀጥላላችሁ። ማንም አያስቆማችሁም፣ እግዚአብሔር ከእናንተ ጋር ከሆነ። ለዛ ወንድሜ እፎይ አቡነ አብርሃም ላይ የሰራው ያ ቪዲዮ አንደኛ አንሳው፣ ልክ አይደለም። አንደኛ አንሳው፣ ይነሳ፣ የማስተባበያ ይቅርታ ቪዲዮን ብትሰራበት መልካም። ልክም ስላልሆነ እውነቱን ለመናገር እና አባቶች በስም ጠርተን መናገሩ አግባብ አይመስለኝም እንደኔ ቄስታ ጋር ጋር ተያይዞ በሃይማኖት ጉባኤ የሰጠው መግለጫ ፍጹም ስህተት የሆነ መግለጫ ነው። እሱ ስህተት ነው። በጣም ያደላ መግለጫ ነው። ወደዛ ያደላ መግለጫ ነው። ግን አቡነ አብርሃም ጋር ግን ትንሽ የተቸኮለ ይመስለኛል። ልክ አይመስለኝ። ከስሜታዊነት ወጥቼ ነው እኔ አሁን፣ ማንም እንዲደገፈኝ፣ ማንም እንዲቃወመኝ አለ እና ወጥቼ ፍለፊት እንዲህ እንድናገር ያደረገኝም ነገር በመጀመሪያ ደረጃ ምንድን ነው ፍለፊት ስለተነገረ ነው። ትናንትና ወደ አስራ ሁለት ሺህ ሰው በነበረበት ነው ይሄ ንግግር የተነገረው። አሁን በውስጥ በውጭ ምናምን ማለት አይጠበቅብንም። ትናንትና አስራ ምናምን ሺህ ሰው በነበረበት ነው ይሄ ሀሳብ የተነገረው። ለዛ እኔ ወንድማዊ ሀሳቤ ነው የማቀርበው፣ ወንድማዊ ሀሳቤ ነው የማቀርበው። ስሜታዊ ሆኜ እፎይንም አልናገርም አልሳደብ ለምን ያሳለፉትን መከራ እኔ አላሳለፍኩትም ለሰከንድ አላሳለፍኩትም እፎ ያሳለፈው መከራ ልደት ለሰከንድ አላሳለፈው እፎ የተጨነቃትን አንዲቷ ለሊት ልደት አልተጨነቀም አልተጨነቅኩኝም ለዛ ዝም ብዬ እንደቀልድ ፎይን ተነስቼ ምን አባት ስለሆንክ አንተ አባቶች የምትናገረው በሚል በድፍረት ቃል እኔ አልናገረውም